እሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ፣ ሙስሊም የሆኑ ኦሮሞዎች ዋናው ነገር እኛ ይህ መግለጫ ያወጣንበት ምንድን ነው በዛ በእሬቻ ቦታ የሚዘምሩ አሉ። ጸናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከእሬቻ በዓል አከባበር ጋር አይገናኘም ነው ከኢሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቄፈና እምነት ተከታዮች ይህንን ሊቃወሙ ይችላሉ። ፕሮቴስታንቶችና ሌሎች ደግሞ ይህንን መዝሙር፣ የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያረጉ ችግር ሊፈጠር ስለሚችል የዋቄፈና እምነት መገለጫም ነው ለዋቂ ፈታዎች ሃይማኖት ነው፣ የሃይማኖት መገለጫቸው ነው። እና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢሬቻ ባዕድ አምልኮ ነው። ኢሬቻ ባዕድ አምልኮ ነው። በወደዳችኋት የአድባር ዛፍ ታፍራላችሁና ይላል ትንቢተ ኢሳይያስ ምዕራፍ አንድ በረከታቸው ይደርብንና አቡነ ተክለ ሃይማኖትና አቡነ ቀውስጦስ በዛፍ ላይ አድሮ ይመለክ የነበረውን ሰይጣን ከዛፉ ላይ እንዳስወጡና እንዳጠፉት የሚነግር ተአምር ይህ ነው አቡነ ተክለ ሃይማኖት ወደ ከተታ አውራጃ በደረሰ ጊዜ የዚያች አገር ሰዎች እንደ እንስሳ ሆነው አገኛቸው። እርሱም ምን ታመልካላችሁ? አላቸው። ሰዎቹም የምናመልከው የምንሰግድለት ታላቅ ዛፍ አለን አሉት። አባታችንም በሰገዳችሁለት ጊዜ ምን ይመስላችኋል? አላቸው። እነርሱም እኔ የፈጠርኳችሁ ፈጣሪያችሁ እኔ ነኝ ብሎ ከዛፉ ላይ ቃል ይናገረናል። ስለዚህ ነገር እኛም እንሰግድለት አለን? የወደደውን እንሰዋለታለን አሉት። አቡነ ተክለ ሃይማኖትም እሰግድለት ዘንድ እኔንም ከእናንተ ጋር ውሰዱኝ አላቸው። እነርሱም እሺ ነገ እንወስድሃለን ብለው በነጋታው ለጣዖቶቻቸው የሚሰግድ መስሏቸው አቡነ ተክለ ሃይማኖትን ከእነርሱ ጋር ወሰዱት። ከዛፉ ዘንድ በደረሱ ጊዜ እናንተ የዚህች አገር ሰዎች ከእኔ ሥራ ልዩ የሆነ ሰው ለምን አመጣችሁብኝ? ይኸውም በመካከላቸው የሚሄድ ተክለ ሃይማኖት ነው፣ እያለ በዛፏ ላይ ያደረ ሳይጣን ጮኸ። አባታችንም ፊቱን ወደ ምሥራቅ መልሶ ወደ ፈጣሪው ጸለየ። አቤቱ በፍጥረት ላይ ሳይጣን የሚሠራውን ተንኰል ተመልከት፣ ስነ ፍጥረትህን ያጠፋ ዘንድ ይህን ጠላት እንዲሰለጥን አትተወው፣ ይህን ትዕቢተኛ ሳይጣን በእኔ እጅ በሕዝቡ ፊት ታዋርደው ዘንድ አቤቱ እለምንህ፣ አለው እያለ ጸለየ። ጸሎቱንም ከጨረሰ በኋላ ሰይጣን አድሮባት በሰዎች ዘንድ ትመለክ ወደ ነበረችው ዛፍ ተመልሶ ሰይጣን በአንቺ አድሮ እየተናገረ ሕዝቡን የሚያስትብሽ ሕዝቡን የሚያስትብሽ አንቺ ዛፍ እኔ በምሰግድለት በኢየሱስ ክርስቶስ ስም አዝሻለሁ ሰዎቹ ሁሉ የፈጣሪን ኃይል ያዩ ዘንድ ከስርሽ ተነቅለሽ ወደ እኔ ነይ አላት። በውስጧ አድሮ የነበረውንም ሰይጣን አንተ ቀድሞ እንዳስታትካቸው ዛሬም ጉስቁልናህን ያዩ ዘንድ የዚህችን ሀገር ሰዎች እኔ ቀድሞ በሐሰት አስቻችኋለሁና እንግዲህስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ለኢየሱስ ክርስቶስ ስገዱ በላቸው አለው። ሰይጣንም እነዚህን ሦስቱን ስም መጥራት አይቻለኝም አለ። ተክለ ሃይማኖትም የሦስቱን ስም መጥራት የማይቻልህ ከሆነ እናንተንም እኔንም ለፈጠረ ለሰማይና ለምድር ፈጣሪ ስገዱ፣ ተገዙ በላቸው አለው። ሰይጣኑም በዚያ እርሱን ሊያመልኩት ለተሰበሰቡት ሰዎች ቀድሞ እኔን በመሰላችሁኝ ጊዜ በሐሰት ሳስታችሁ ኖርኩ። እንግዲህስ ሀገራችሁን ትቼላችሁ ሄድኩ። ሰማይንና ምድርን እኔንና እናንተን ለፈጠረ ስገዱ፣ ተገዙ። የእኔን ሥራ የሚሠራ ግን ከእኔ ጋር በገሃነም ይኖራል ብሎ ወጥቶ ወደ ምድረ በዳ ሄደ። ሰዎቹም እንደ አንድ ልብ ሆነው በተክለ ሃይማኖት አምላክ አምነናል አሉ። እርሱም በሦስቱ ስም አጠመቃቸው ይላል። የመረጃ ምንጭ ገድለ አቡነ ተክለ ሃይማኖት፣ የደብረ ሊባኖስ እትም ገጽ 110፣ የትንሣኤ እትም ገጽ 84፣ የተስፋ ገብረሥላሴ እትም ገጽ 86 ዳያኑ አግመኛም የመሃግሉ ያውነ ቀውስጦስ በዛፍ ላይ አድሮ ይመለክ የነበረውን ሰይጣን ከዛፉ ላይ እንዳስወጡትና ተፈጽመው እንዳጠፉት የሚናገር ተአምር ይህ ነው። እርሳቸው አርሲ ፈንታሌ ተራራ ላይ ሰሪቲ ለምትባል ጠንቋይ እየተላላኩ ሕዝቡን የሚያስቱና የሚያሰቃዩ 47300 አጋንንት በጸሎታቸው እሳት ከሰማይ አውርደው ያቃጠሏቸው ታላቅ ጻድቅ ናቸው። የታናሽ ወንድማቸው የአጼ ይኩኖ አምላክ ልጅ አጼ አምደ ጽዮን በክፎች ምክር ያባቱን ዕቁባት በማግባቱ አቡነ ቀውስጦስ እንደ መጥምቁ ዮሐንስ ሄደው ንጉሡን ስለገሠጹት ንጉሡ በግዞት ወስዶ ጎናቸውን በጦር ወግቶ በሰማዕትነት የገደላቸው ሰማዕት ናቸው። አቡነ ቀውስጦስ በወግዳ ተቀምጠው ከሚጸልዩበት ከማጢ ዋሻ ወጥተው ወደ የይ ሄዱ። በዚያም የአካባቢውን ሰዎች በእሸ ዛፍ ስር ተቀምጠው እየበሉና እየጠጡ የአሕዛብን ዘፈን እየዘፈኑ ሰይጣናትን ሲያመልኳቸው አገኙአቸው። እነርሱም እሳትን በእጃቸው እየዘገኑ ባፋቸው ይጎርሳሉ። እሳቱ ያላቃጠለን በአምላካችን በኮርኬ ኃይል ነው እያሉ እየዘፈኑ ለጣዖቱ ሲሰግዱና ብዙ በግና ፍየል እያረዱ የጣዖቱን አገልጋዮች ሲመግቡ አባታችን አይተው አዘኑ። አባታችንም እነዚያን ሰዎች የጣዖት አምልኮን ትተው እግዚአብሔርን እንዲያመልኩ ከነገሯቸው በኋላ ከዛፉ ላይ ወጥተው ጣዖቱን ቆርቄን አውርደው ሰባበሩት። የጣዖቱ መንበር ትልቁ ዛፍ ነበርና ጣዖቱም በጣዖታውያኑ በጠንቋዮች ፊት እንደ ትቢያ ሲሆን ከዛፉ ስር መቶ አርባ ታላላቅ እባቦች ወጡ። አባታችንም በበትረ መስቀላቸው ራስ ራሳቸውን ቀጥቅጠው ገደሏቸው። አጋንንትም የአካባቢው ሰዎች መሥዋዕት ካላቀረቡላቸው በእነዚህ እባቦች ላይ እያደሩ ወደ የቤታቸው እየሄዱ ያስፈራሯቸው ነበር። ጣዖታውያኑና አጠንቋዮቹ በድንጋጤ ተቀምጠው ቆይተው ተነሱና አባታችን አቡነ ቀውስጦስን እሾህ ባለው የቀጋ በትር ደበደቧቸው። የአባታችንም ጀርባቸው ቆሰለ፣ ደማቸውም እንደ ውሃ በምድር ላይ ፈሰሰ። አባታችንንም የገደሉ መስሏቸው በዛፉ ስር ጥለዋቸው ሄዱ። የአካባቢው ሰዎች ሸሽተው ወደ የቤታቸው ሄደው በራፋቸውን ዘግተው በፍርሃት ሳይተኙ አደሩ። በነጋም ጊዜ እነዚያን እባቦች አላገኟቸውም። ወደ ዛፉ ቢሄዱ አባታችን ቀውስጦስን ቆመው ሲጸልዩ፣ የእባቦቹንም በድኖች የሰማይ ወፎች ሲበሉት አገኟቸው። የአካባቢውም ገዢ የሞቱ መስሎት አብሮ ከሕዝቡ ጋር መጥቶ ነበር እና አባታችንን እነዚህን እባቦች በፍርሃት እናመልካቸው ኖረናል የማይሞቱ ይመስለን ነበር፣ ነገር ግን አንተ ራስ ራሶቻቸውን ቀጥቅጠ ገደልካቸው። እኔም ከሰራዊቴ ጋር በአምላክህ አመኛለሁ አላቸው። አባታችንም ወደ ጌታችን በጸለዩ ጊዜ ሕዝቡ ሁሉ እያዩ ቅዱስ ገብርኤል ከሰማይ ወርዶ በጣዖጡ ቆርቄ ላይ አድሮ የነበረውን ሰይጣን አንቆ ይዞ አስለፈለፈው። ሳይጣኑም የመላእክት አለቃ ገብርኤል ሆይ በይቅርባዩ አምላክ እማጸነህ አለው። ጊዜ ሳይደርስ አታጥፋኝ ወደ ጥልቁ እንጦሮጦስ ሊሄድ ተወኝ። ይኸው ሰው ባለበት ስፍራ ከእንግዲህ አልደርስም፣ እርሱ እስኪሞትልኝ ወደዚህ ዓለም አልመጣም በማለት ምሎ ተገዘተ። አባታችንም ዛፉን እንዲወድቅ አዘዘውና ወዲያው ወደቀና አምስት ጣዖታውያንንና አራት ጠንቋዮቹን ገደላቸው። ሕዝቡም ይህን ታምር አይተው በአቡነ ቀውስጦስ አምላክ አምነናል ብለው በመመስከር የእግዚአብሔርን ሕግ እንዲያስተምሯቸው ለመኗቸው። ገዥውም ወደ ቤቱ እንዲሄዱና አብረው እንዲያድሩ አባታችንን ሲለምናቸው፣ እርሳቸውም ሄደህ መካን የሆነችውን ሚስትህንና ሆድመም የታመመውን አባትህን ይዘህ ና ሲሉ፣ ደንግጦ አባቴ ሆይ ይህንን ማንነገርህ የዞረር የሰው የጸጋ ዘአብ ልጅ ተክለ ሃይማኖት ለፈጠጋር ሰዎች የሚሰብክላቸው ኢየሱስ አንተ ነህን? አላቸው አባታችንም እኔስ በስሙ የማስተምርለት የኢየሱስ ባሪያ ነኝ፣ በማለት ተገርፈው ለጅቦች ተጥለው ሳለ ስለ እርሱ መልአኩ እንደነገራቸው ነገሩት። በነጋታውም በሀገሩ የታመሙ ዘጠኝ መቶ ሕሙማንንና ደዌ የጠናባቸውን ሁሉ ሰብስበው አመጡላቸውና አባታችን የኪዳን መጽሐፍ ደግመው በጠበሉ ፈወሷቸው። የሀገሩ ገዢ አባትም መጥቶ ለአባታችን ታላቅ ምስጢርን ነገራቸው። ከዚህም በኋላ አቡነ ቀውስጦስ የሀገሩን ሰው ሁሉ ሰብስበው በሥላሴ ማመንን ሲያስተምሯቸው የሀገሩ ገዢ አባቴ ሆይ ያስተማርከንን ሁሉ አምናለሁ፣ ነገር ግን የሙታንን መነሳት ውሸት ይመስለኛል ሲላቸው፣ አባታችንም ወደ ጌታችን ከጸለዩ በኋላ የመኮንኑን እናትና እነዚያ ዛፉ ወድቆባቸው የገደላቸውን አምስት ጣዖታውያንንና አራት ጠንቋዮች እንዲሁም ከተንባላት ወገን የሆኑ ብዙ ሙታን ተነሱ። የተንባላት ወገንም ነቢያቸውን እየረገሙ በአቡነ ቀውስጦስ አምላክ አምነናል ብለው መሰከሩ። ከሙታን መካከል የተነሱትም ለገዡና ለሕዝቡ ሁሉ በሲኦል ስላለው እጅግ ጽኑ መከራ ከነገሯቸው በኋላ አባታችንን ድጋሚ ወደዚያ የስቃይ ቦታ እንዳይሄዱ ለመኗቸው። አባታችንም በስመ ሥላሴ አጠመቋቸውና አምላኬ በይቅርታው ብዛት ምሯቸኋል እና ወደ እግዚአብሔር መንግሥት ሂዱ አሏቸው። እነርሱም ተመልሰው አንቀላፉ። ነፍሶቻቸውም በአባታችን ጸሎት ድህነትን አገኘች። የመረጃ ምንጭ ገድለ አቡነ ቀውስጦስ ዘመሃግል ኢትሳ ደብረ ጽላልሽ አቡነ ተክለ ሃይማኖት ገዳም 207 ዓመተ ምህረት የአባቶቻችን የአቡነ ተክለ ሃይማኖትና የአቡነ ቀውስጦስ ረዴት በረከታቸው ይደርብን። በጸሎታቸው የማረን፣ በቃል ኪዳናቸው ይጠብቀን። አሜን። ቁልቢ ገብርኤልም ብዙ ሰው ይሄዳል። ቁልቢ ገብርኤል ቦታው ሀገና ነው፣ አርዳጅላ ነው፣ የኦሮሞ የማምለኪያ ቦታ ነው። በ1774/75 ገደማ ቱርኮች ሀረሪን ሲይዙ የየቱዎች የሁንቦናዎችን የአምልኮ ቦታ እነሱን አባረሩና አባገዳ ጂሎን ገደሉና ልጁ ወላቡ ጂሎን ዑመር ብሎ አባገዳ አረጉና ማምለኪያ ቦታ ላይ መስጊድ ሰሩበት። ያ መስጊድ ከመቶ ዓመት በላይ ቆይቶ በነራስ መኮንን የሚመራው የምኒልክ ጦር ለመወዛ ሲደርስ መስጊዱን ደግሞ አጥፍቶ አሁን ገብርኤል አደረገበት። ቦታው ግን እስትር ለእኛ አርዳ ጂላ ነው፣ ሃገና ነው። ቦታው ቅዱስ ነው። ተቀያየሩበት በጉልበት ዋቀፈና በጉልበት መቀየር አይፈልግም። ነገርኩ የኔ ነው የራሱ ነው። እና ጣቴን አትቀስርበት ነው መመሪያው፣ ራሱ እንጂ አጥፍተህ የራሴን አስፋፋ አይልም። ለዚህ ነው ዋቀፈ ወደህ የምትቀበለው ነው። ለማሳወቅ ነው ጥረት የምናደርገው። በአጭሩ እንግዲህ ይሄ የሚበቃ ይመስለኛል። እንግዲህ ከላይ እንዳያችሁት ሬቻ ላይ የሚከበረው መንፈስ ነው፣ ቅዱስ ግን አይደለም። ሬቻ ከክርስትና እምነት ፈጽሞ ተጻራሪና ጸረ ነፍስ ነው። የኢሬቻ ዛር ከመንፈስ ቅዱስ አይደለም። ለእግዚአብሔር እንጂ ለዛፍ አትንበርከክ። ለሚያልፍ ፖለቲካ የማያልፍ እግዚአብሔርን አናስቀይምም። በወደዳችኋት የአድባር ዛፍ ታፍራላችሁና እንዲል ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 29 ሬቻ ደብረ ዘይት ወይም ቢሾፍቱ ሆራ አርሰዲ ሐይቅ ዙሪያ አርሰዲ የሚባለው መንፈስ እየተወደሰ አንዲት የአድባር ዛፍ ስር ይከበራል። እሬቻ የራሱ ካህናት አሉት፤ ተከታዮቹም የሚገብሩት ራሱን የቻለ ግብር አለ። የአድባሯ ዛፍ ቅቤ ትቀባለች። ሐይቁ ውስጥ አለ ተብሎ ለሚገመተውም ቆሪጥም የስለት አረቂ ይጣልለታል። ደስ እንዲለውም ከብት እየታረደለት ደም ይጠጣል። ሞራ ገላጮች ትንቢት ይናገራሉ። አማኞችም ተንበርክከው ተረፈ መሥዋዕትን ይቋደሳሉ። ቪዲዮውንና ፎቶውን ይመልከቱ። ቪዲዮው ላይ ቁልጭ ብሎ እንደምትመለከቱት ኢሬቻ ሲደርስ አርሰዲ ለሚባለው መንፈስ የደም ግብር ይቀርብለታል። ደም ይጠጣል። የተረፈውን መሥዋዕት ደግሞ ተከታዮቹ ይበሉታል። አርሰዲ የተባለው የኢሬቻ መንፈስ ደም ከጠጣ በኋላ የኢሬቻ ካህን የሆኑ ወገኖች ላይ አድሮ ያስጎራቸዋል። መንፈሱ አርሰዲም እኔ ሰው አይደለሁም መንፈስ ነኝ አልሞትም ወዘተ እያለ ይፎክራል። የዛር ፈረስ በመባል የሚታወቁት ካህናቱም ለታመመ ፈውስ ይሰጣሉ። እነዚህ የእሬቻ ካህናት እሬቻ ሲከበር ሆራ አርሰዲ ያለችው የአድባር ዛፍ ስር እየተገናኙ ድቤ ይመታላቸዋል። ሆራ ቀውጢ ትሆናለች። ያቺ የአድባር ዛፍ ቅቤ ትቀባለች፣ ታቦት በሚለብሰው ግምጃ ታጌጣለች፣ የሽቱ ዐይነት ይርከፈከፍላታል። ወዘተ ወዘተ ማንም ሰው የፈለገውን ማምለክ ይችላል፣ መብቱ ነው። እጁን ወደሚያቃጥለው ወይም ወደ ቀዘቀዘው ውሃ የመክተት ነፃ ሕሊና አለው። መዘዙ ግን በኋላ ነው። የዛሬ ሳቅ የነገ ለቅሶ ስትሆን ግን፣ ኢሬቻ በሃይማኖት በተለይም በክርስትና አይን ሲታይ ምንድን ነው? ክርስቲያን የሆነ ሁሉ ኢሬቻን ማክበር ይገባዋልን? መልሱን መጽሐፍ ቅዱስ በማያሻማ ሁኔታ እንዲህ ሲል ይነግረናል ትንቢቴ ኢሳይያስ ምዕራፍ አንድ ከቁጥር 29 በወደዳችኋት የአድባር ዛፍ ታፍራላችሁና፣ ይላል። እርግጥ ነው ኢሬቻ የምስጋና ቀን ነው። ግን የሚመሰገነው የሚከበረው ማን ነው? አርሰዲ የሚባል ደም የሚጠጣ ክርስቲያናዊ አምላክ ወይም ቅዱስ መንፈስ የለም። የኢሬቻን ካህናት የሚያስጓራው ዛር ከክፉ እንጂ ከቅዱስ መንፈስ አይደለም። የክርስቶስን መገኛ ዛፍ ስር ወይም ሐይቅ ውስጥ አይደለም። የራሱ መመለኪያ ቦታ አለው። ሣር የሚበተንለት ስለት የሚገባለት ከብት ታርዶ ደም የሚረጭለት የሆራው ቆሪጥ እርኩስ መንፈስ እንጂ ቅዱስ መንፈስ አይደለም። ዛፍ ምን ስለሆነ ነው ቅቤ የሚቀባው? እንዴት ክርስቲያን ራሱ ተክሎ ላበቀላት ዛፍ ይሰግዳል? እንዴት እንደ አምላክ እየታየ ቅቤ ይቀባል? ለምን ሕዝብ ይንበረከካል? ለምንስ ዛፍ ግምጃ ያለብሳል? እኛ ክርስቲያኖች በአምልኮ ልንሰግድለት ልንንበረከክለት የሚገባን አንድ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንጂ ዛፍ አይደለም። እዚህ በዓል ላይ መገኘትም ሆነ መታደም በክርስትና ዐይን ፈጽሞ የነፍስ ስብራትን የሚያመጣ አምልኮ ባዕድ ነው። ጮክ ብዬ ደግሜዋለሁ፣ ኢሬቻን ያከበረ ክርስቲያን በፈጣሪው ፊት መጠየቁ አይቀርም። ኢሬቻ ላይ እግዚአብሔር አይከበርም። እርግጥ ነው ዛሬ ፖለቲካው ሃይማኖት ሆኗል። ብዙዎቹንም ፖለቲካ ከሃይማኖት በልጦባቸው ኢሬቻ አይነኬ፣ አይደፈሬ ፖለቲካዊ ሃይማኖት ሆኗል። ወገኔ መቼም ቢሆን የጅብ ራስ ከመሆን ያንበሳ ጭራ አንሁን። ፖለቲከኞች ተደስተውብን አምላካችን ከሚያዝንብን፣ መንጋው ጠልቶን አምላካችን አይፈርብን። ታቦትን እንጂ ጣዖትን አናንግስ። በነጻነት ስም በአምልኮ ባዕድ አሽክላ አንጠመድ። ወፍጮ ቤት ገብቶ ብናኝ ዱቄት ሳያገኘው የማይወጣ ሰው የለም። እንዲህ አይነት በዓላትም ላይ ተሳትፎ በመንፈሱ የማይወጋ አይኖርም። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው ነገሩ። ዛሬ በዓልን ያከበርን መስሎን ያደመቅነው የመንፈስ በዓል ነገ ስፕሪቹዋል ፓራሳይት ሆኖ ዕድሜ ዘመናችን ዋጋ የሚያስከፍለን እንዳንሆን፣ ሞቀ ደመቀ በሚባል በይሉንታ ወይም በአድባራይነት የአምልኮ ባዕድ ሰባኪዎች ይሆናችሁም። ነገ በፈጣሪ ፊት ዋጋ ትከፍሉበት አላችሁ። የማይረባ የዘር ፖለቲካ ሰማይ ቤት ተከትሎ አይሄድም። ዛሬ የሰበካት ውሸት ነገ ሰማይ ቤት እሳት ሆና ትበላሃለች። ዛሬ ለዛፍ እንዲሰገድ ዛፍ ቅቤ እንዲቀባ ባደረግከው ሕዝብና ነፍስ ነገ ለፍርድ ትቀርባለህ። የመጨረሻው ዘመን ስለሆነ ሚሊዮኖች ይታማሉ፣ እርኩሰትም በተቀደሰችው ሀገር ይበዛል። ሌላው ቀርቶ ሌላው ቀርቶ መስቀል ይዞ የክርስቶስን ቀሚስ ለብሶ ኢሬቻ ክርስቲያናዊ ነው ብለው የሚሰብኩ ተረፈ ይሁዳዎች በየሚዲያው ይበዛሉ። የመጨረሻው ዘመን ላይ ነን፣ ትንቢቱ ይደርስ ዘንድ ግድ ነው። ግን አንተ እግዚአብሔርን እንጂ ዛፍን አታምልክ። ለቅዱስ መንፈስ እንጂ ለዛር አትገብር። ለክርስቶስ እንጂ ለአርሰዲ አትሸበር። ኢሬቻ ኦርቶዶክሳዊ ወይንም ኦሬንታዊ ነው የሚሉ ሚሉ በለዓሞችን አትስማ። ስለ በዙና መንጋ ስለሆኑ የቁጥራቸውን ብዛት ያንተን አምላክ አያስፈራውም። አንተንም በቁጥር አነስክ ብሎ አይንቅህም። ብቻህን ብትቀር እንኳ ከእውነት ጋር ብቻህን ኑር። አሸናፊው አንተ ነህ። ግን ሁሌም እውነትን እውነት በል። እንኳን ለኢሬቻ አደረሳችሁ መልካም ኢሬቻ ከማለታችን በፊት ደጋግመን ቃሉን እናስበው፣ ለማን አምልኮ በዓል አደረሳችሁ እያልን እንደሆን እያስተዋልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።